መጽሐፈ ምሳሌ ምዕራፍ 22 ላይክ በማድረግ ጀምሩት። መልካም ስም ከብዙ ባለጠግነት ይሻላል፣ መልካም ሞገስ ከብርና ከወርቅ ይበልጣል። ባለጠጋና ድሃ ተገናኙ፣ እግዚአብሔር የሁላቸው ፈጣሪ ነው። ብልሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፎ ይጎዳሉ። ትሕትናና እግዚአብሔርን መፍራት ባለጠግነት ክብር ሕይወትም ነው። እሾህና ወጥመድ በጠማማ ሰው መንገድ ናቸው ነፍሱን ግን የሚጠብቅ ከርሱ ይርቃል። ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከርሱ ፈቀቅ አይልም። ባለጠጋ ድሆችን ይገዛል፣ ተበዳሪም የአበዳሪ ባሪያ ነው። ኃጢአትን የሚዘራ መከራን ያቅዳል፣ የቁጣውን በትር ይጠፋል። ሩህሩህ የተባረከ ይሆናል፣ ከእንጀራው ለድሃ ሰጥቷልና። ፌዘኛን ብታወጣ ክርክር ይወጣል፣ ጠብና ስድብ ያልቃል። የልብን ንጽህናን የሚወድድና ሞገስን በከንፈሩ ያለች ንጉሥ ወዳጁ ይሆናል። የእግዚአብሔር ዓይኖች እውቀትን ይጠብቃሉ እርሱ ግን የወስላታውን ቃል ይገለብጣል። ታካሽ ሰው አንበሳ በሜዳና በመንገዱ ላይ ነው እሞታለሁ ይላል። የጋለሞታ ሴት አፍ የጠለቀ ጉድጓድ ነው። እግዚአብሔር የተቆጣው በእርሷ ይወድቃል። ስንፍና በሕፃን ልጅ ልብ ታስሯል። የተግሣጽ በትር ግን ከእርሱ ያርቃል። ለራሱ ጥቅም ለመጨመር ሲል ድሃን የሚጎዳ ለባለጠጋ የሚሰጥ እርሱ ወደ ድህነት ይወርቃል። ጆሮህን አዘንብለህ የጠቢብን ቃል ስማ፣ ልብህንም ወደ እውቀቴ አድርግ። እነርሱን በውስጥ ብትጠብቅ፣ በከንፈሮች ላይ እየተዘጋጁ ቢሆኑ የተወደደ ነገር ይሆንልሃልና እምነትህ በእግዚአብሔር ይሆን ዘንድ ለአንተ ዛሬ እነሆ አስታወቀውህ የእውነት ቃል እርግጥነት አስታውቅ ዘንድ ለሚጠይቅህም እውነት ቃልን መመለስ ይቻል ዘንድ በምክርና በእውቀት የከበረ ነገርን አልጻፈውልህምን ድሀን በግድ አትበለው ድሃ ነውና ችግረኛውን በበር አትግፋው እግዚአብሔር የነሱን ፍርድ ይፈርድላቸዋልና የቀሟቸውንም ሰዎች ሕይወት ይቀማልና ከቁጡ ሰው ጋር ባልንጀራ አትሁን ከወፈፍተኛም ጋር አትሂድ መንገዱንም እንዳትማር ለነፍስህ ወጥመድ እንዳታገኝህ። እጃቸውን አጋና እንደሚማቱ፣ ለባለ ዕዳዎች እንደሚዋሱ አትሁን። የምትከፍለው ባይኖርህ፣ ምንጣፍህን ከበታችህ ስለምን ይወሰዳል? አባቶችህ የሠሩትን የቀድሞውን የድንበር ምልክት አታፍልስ። በሥራው የቀጠፈ ሰውን አይተሃልን? በነገሥታት ፊት ይቆማል፤ በተዋረዱ ሰዎች ፊት አይቆምም። የዛሬው ክፍል በዚህ ተጠናቋል ጊዜያችሁን ሰጣችሁ ስለ አዳመጣችሁኝ ምስጋናና አክብሮቴ ላቅ ያለ ነው በቀጣይ ክፍል እስከምንገናኝ ድረስ መልካሙ ሁሉ እመኝላችኋለሁ ለሌሎች እንዲደርስ ሼር ኮፒ ሊንክ ፎሎ እና ሰብስክራይብ ማድረግ እንዳይረሳ ሰላም ሁኑ መልካም ጊዜ